መንብሎን የሚጀምረው ብልሽሙ ዘዳዊት አ እሺ፣ እሳቸው አሁን በገዝ ያሉትን እዚ ላንብብልሽ። ለምሳሌ መዝሙር ምዕራፍ አንድ ላይ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችን መንገድ ያልቆመ፣ በዋዘኞችን መንበር ያልተቀመጠ ይላል። አዎ፣ እያመሰገናቸው ነው አይደለም? የሚ እያመሰገናቸው ነው ታሚ። ኦኬ፣ ምስጉ ነው በክፉዎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞቹ ወንበር ያልተቀመጠ የሚለውን ሰዎችን ሰዎችን እያመሰገነ እንደሆነ ከተስማማ ለሰዎች ነው አይደል? ይሄ ነገር ለፍጡራን ነው አይደል? ምስጉን ነው የተባሉት ሰዎች እዚህ ጋር ሰዎች ነው አይደል? ፍጡራን ነው አይደል? አው እየመሰገናቸው ነው። ግን ደግሞ ተቀባይ አካል የለም እዚህ ጋር ተቀባይ አካል የለም። ስልክ ጋጁ አሁን ለምሳሌ ዊ ጋድ እግዚአብሔር ይባርክ እግዚአብሔር፣ እስቲ ምን አይነት የተባረክ ሰው ነው ስልክ፣ ላንተ እየመሰገንኩ ነው፣ ወይም ደግሞ አንተ ስለሰራኸው ስራ እንትን እየሰጠው ነው፣ እውቅና እየሰጠው ነው። ደስ ትሰኝበታለህ። ያ ምስጋና ላንተ ነው፣ ትወስደዋለህ ፐርሰናሊ ስላደረግልኝ ነገር ማለት ነው። ለምሳሌ አንቺ አሁን ለምሳሌ ቀለል አድርጌ አስረዳሽ፣ እዚህ ባለው ሀሳብ በሃጢያተኞችን መንገድ ያልቆመ፣ ለምሳሌ አንቺ አሁን አካሄድሽ ከእግዚአብሔር ጋር ከሆነ የሃጢያተኞችን መንገድ ንቀሽ፣ ከእግዚአብሔር ጋር ካልሆነ አካሄድሽ ከእግዚአብሔር ጋር ከሆነ መጥቼ በመዝሙር ምዕራፍ አንድ መሰረት የሚ ወይም ደግሞ ኖሃሚን ምስጉን ነሽ ብልሽ ሃጥያት ነው ሃጥያት አይደለም። ስለዚህ አዎ አዎ ኃጢአት ካልሆነ ለምንድን ነው ያመሰገንኩሽ? ዳዊት እዚሁ ይሄ እንግዲህ ነብይ፣ እግዚአብሔር ዳዊት ምስጉን ነው እያለ ስላስቀመጠ፣ ስለዚህ ይሄን ነገር አካሄዳቸውን ከእግዚአብሔር ጋር ላደረጉ ኦኬ፣ ስለ ክርስቶስ ኢየሱስ ብለው እራሳቸውን አንገታቸው ለሰጡ ምስጋና ማቅረብ ምንድን ነው ነው? የቱ ጋ ነው ስህተቱ? ምስጋና ማቅረብ ስህተት አይደለም። አሁን እኔ ስህተት ነው እያልኩኝ ሳይሆን፣ ግን ደግሞ አንዳንድ መዝሙሮች መዝሙሮችና አንዳንድ ምስጋናዎች ልክ ለእግዚአብሔር እንደሚነገረው ነው የሚዘመሩትም የሚመሰገኑትም። ለምሳሌ ቅድስት አርሴማን ስለምታማልጅ አመሰግናለሁ ሳይሆን ስላደረግሽልኝ አመሰግናለሁ ሊትራል የሚሉ መዝሙሮች አሉ። ያን መዘመር አሁኑ አልችልም። ተሜንም እንደሆነ ጥያቄ የጠየቁት ኢንቴንሽን ማተር ስምለው፣ ለዚህ ነው። ለምሳሌ አንድ ሰው መዝሙሩን የዘመረው ዘማሪ ያው መዝሙር ሲሰራ ሲዘጋጅም መዝሙሩን ያዘጋጀው ሰው አለ፣ ግጥሙን የሚጽፈው ሰው አለ፣ ዜማ የሚያዘጋጅ ሰው አለ። ያ ዘማሪ ስላደረክሽልኝ ቅድስት አርሴማን አመሰግንሻለሁ ሲል አሁን እግዚአብሔርን መዝሙረኛ ላይ ስላደረክልኝ አመሰግንሃለሁ በሚል አይደለም። እግዚአብሔር ስላደረክልኝ አመሰግናለሁ ሲባል የሁሉ ነገር ምንጭ ከመሆኑ አንጻር ነው። ቅዱሳን እንግዲህ ለምሳሌ አሁን አሁን ባልሹ መዝሙር ላይ ራሱ እኔ መዝሙሩን ግን አላወቅኩትም። አሁን ባልሹ መዝሙር ላይ ራሱ የኦርቶዶክሳዊ ማይንድ ሴት ካለ ችግር የለውም። ስላደረክሽልኝ አመሰግናለሁ። ምንድነው ያደረገችው ከተባለ ምልጃ ነው። ስለምልጃ ነው በቃ የተወራው ዛጋ ከምልጃው አንጻር ነው እንጂ እንደው ቅድስት አርሴማ የበረከት ሁሉ የበጎ ነገር ሁሉ ምንጭ ሆና እንደ እግዚአብሔር እንደው ሁሉን ነገር ማድረግ ትችላለች ሳይሆን በምልጃዋ ያንን ነገር፣ ለዛ እንግዲህ ዘማሪው ነው አይደል ማተር የሚያደርገው ያንን ግጥም ያላዘጋጀው ሰው በምልጃዋ የሆነ ነገር ከእግዚአብሔር ዘንድ ከክርስቶስ ኢየሱስ ዘንድ አስደረጋለት ከሆነ ስላደረግሽልኝ አመሰግንሻለሁ ማለት ምንም ምንም ቴዎሎጂካል የሆነም ሆነ ከመጽሐፍ ቅዱስ ጋር የሚጋጭ ምንም ሐሳብ የለውም። የሚጋጫለው የምትይኝ ከሆነ ንገሪኝ። ለስማሽ አዎ እንዳልኩ ነው። በልብን በልባችን ነው ማወቅ የምንችለው ነው። ልክ እንደ ምስጋና ወይም እንደ ስግደቱ ማለት ነው። ይቅርታ አድርጉልኝ ሌላ ነገር እየፈጠርኩ ከሆነ ምክንያቱም እየሰማሁ ያሉ ዶኩመንቶችን ሳነብ ጥር እየተሰኛሉ ሰዎች አሉ መሰለኝ አዎ ጋዲ አመሰግናለሁ ስላደረግክልኝ ነገር ስፔሲፊካሊ ይህን ነገር አድርጊ ስልክ ምንም አይደለም አሁን ቅድስት ስለሆንሽ ስላማለድሽኝ ያመሰግናለሁ የሚለው ግጥም ሳይሆን ይህን ስላደረግሽ አንቺ ባቅምሽ ወይ በልቤ በልቤ ነው ማቀው ከሆነ እሺ እሱ እንቀበለው። ያም ሌላ ጥያቄ ከሆነ ማለት ነው። ይህን ልጠይቅሽ፣ ለምሳሌ ለምሳሌ ልጠይቅሽ፣ ለምሳሌ አያደርገውና፣ አንቺ ተቸገርሽ፣ ተራብሽ፣ ምግብ አምጥቼ ባበላሽ፣ ምግብ ስላበላኝ አመሰግናለሁ ትኛለሽ? አትኝ። በደንብ እልሃለሁ እኮ፣ ለዛ ነው ያልኩት። የምግቡ ምንጭ ግን እኔ ነኝ አደለማ? ምንጩ እኮ ነው ያደለውም፣ አይደል ለዛ ምግብ መብቀል ራሱ። እኮ ወደ ኋላ እንመለስ ከተባለ እኮ ለዛ እህል መብቀል በዩ ምን በዩ ባክግራውንዱ ነው እግዚአብሔር ነው። ለሁሉ ነገር ምንጩ አይደል አው። ግን እዚህ ጋር አሁን እንደዛ ማለት አለብን እንዴ? አይ አሁን ወደ ቅድስት አርሴማም ስንመጣ የሚ ምን መሰለሽ? አሁን እንደዛ ነው ያልኩሽ። ምን መሰለሽ? ኢንቴንሽኑን ለምሳሌ ግጥሙን የጻፈው ሰው ኢንቴንሽን መረዳት ያስፈልጋል። ያልኩሽ ለዛ ነው። ለምሳሌ ያገጣሚ ያገጣሚ አው ያገጣሚ ግጥሙን ያዘጋጀው ሰው ስላደረግሽልኝ አመሰግናለሁ ሲል በምልጃው በቅድስት አርሴማ ምልጃ እግዚአብሔር ያደረገለት ነገር ስላለ፣ ቅድስት አርሴማ ከእግዚአብሔር ዘንድ ከእግዚአብሔር ጋር ስላማለደችው በምልጃው ከእግዚአብሔር የሆነ ነገር ስላሰጠችው አመሰግንሻለሁ እያላት ከሆነ ምንም ይሄ ቲዮሎጂካል ዓለም ስህተት የለውም መጽሐፍ ቅዱሳዊ ስህተት የለውም፣ ነው እያልኩሻለሁ። እንኳን ምንም ፈልጌ ልክልህና ጋዲ አንተ ራስህ ስለ እውነት እንትን ትላለህ ማለት መልሱኝ አሁንም፣ ሌላ ነገር ስህተት እያወራው ከሆነ ብቻ ነው እንትን እላለሁ ብቻ ነው እያንጸባረቅኩ እሱን መላክና ማየት እሱን ቪዲዮችን እንደዚህ አይነት መዝሙሮችን ልልክልክ እችላለሁ። በውስጥ እሱ ችግር የለውም። ልክ እንደ አምልኮ ምስጋናው ማለት ነው። እነ ዳንኤል በእሳት ውስጥ ሲጣሉ በልባቸው ለእግዚአብሔር እየሰገዱ ግን ለጣዖቱ እንደሚሰግዱ ማስመሰል ይችላሉ። በልብ ከሆነ ማለት ነው። ገብቶሃል አባባልህ። ወደ ስግደት ወደ ስግደት መጣን፣ ሜይ ቢ ያንን ጨርሰ ነው። አሁን ወደ ስግደት መጣሽ። አይ ምናልባት ያንዘ ለአምልኮ። አሁንም ደግሜ ልንገርሽ፣ እኔ አሁን ኦርቶዶክስ ነኝ አይደለ። እኔ አሁን አንድ ተራ ምዕመን ነኝ። በፍጹም ኦርቶዶክስ ቤተክርስቲያን ውስጥ የፍጡር አምልኮ በፍጹም የተወገዘ ነገር ነው። ይሄ በምንም ተአምር ተቀባይነት ያለው ነገር በምንም ተአምር ተቀባይነት የሌለው ነገር በምንም ተአምር አዎ፣ አውቃለሁ እሱን አውቀዋለሁ። አዎ፣ መጽሐፍ ቅዱስ ላይ ግን አሁን እኮ እኔ ብመጣልሽ አሁን አንቺ ጠለቅ ያለው ነገር መለኮቱስ ብትገቢ ለምሳሌ ዮሐንስ ራዕይ ምዕራፍ ስድስት ላይ መተው በእግሮቹ ፊት ይሰግዱ ዘንድ ብሎ አለ አይደል ጌታ። ለምሳሌ ዮሐንስ ራዕይ ምዕራፍ ሶስት ላይ ያለውን ጥቅስ ታውቂዋለሽ አይደል? አዎ፣ ከነገርከኝ አውቀዋለሁ። ግን አሁን ላይ እንችላለን። እኔ ወደ ግሪኩ ሜጄ ላሳይሽ። አሁን አንድ ነገር ላሳይሽ አንዳንዴ ክርስትና ቃላት ላይ አይደለም። ኦኬ አንድ አንድ ቆይ ላሳይሽ። በጣም ከታላቅ ይቅርታ ጋር ከእረስ እንዳልወጣ ዮሐንስ ራዕይ ምዕራፍ ሦስት ላይ እንዲህ ሚል ቃል አለ። እኔ ከፍቼ ባሳይሽ ደስ ይለኛል። እንደውም አንዴ በጣም ከይቅርታ ጋር ካሜራ እሺ። ይሄን ካሜራ ከከፈትኩት ዘመናት ሆኖኛል። እንግዲህ ቲክቶክም ላይቭ ላይ ከገባው ቃላት ሳይሆን ክርስትና ሀሳብ ላይ ነው ሞር ኦፍ ትኩረት የሚያደርገው ከቃላት አልፎ። ይሄ ዮሐንስ ራዕይ ምዕራፍ ሦስት ላይ እንደምታዩ ቁጥር ሰባት ጀምሮ ይህንን መልእክት እንግዲህ ጌታችን ኢየሱስ ነው አይደል? ዮሐንስን እንዲህ ብለህ ጻፍ እያለ ያለው እንዲህ ብለህ ጻፍ፣ እንዲህ ብለህ ጻፍ እያለ የሚያዘው ጌታችን ኢየሱስ ነው። እንዲህ ይላል ቁጥር ሰባት ላይ እንደዚህ ይላል፣ በፊሊዴልፊያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ጌታ ነው እንግዲህ የሚያዘው። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል እንግዲህ ጌታ ነው፣ እንዲህ ብለህ ጻፍ ቤተክርስቲያን መልአክ የተባለው እዚህ ጋር ምንድን ነው? ቤተክርስቲያን አስተዳዳሪ ነው ሐሳቡ። ለሰይሽ ነው ስራን አውቃለሁ። እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ቢሆን ቃሌን ጠብቀሃልና ሰሜንም አልካድክምና። እንግዲህ ለቤተክርስቲያኑ አስተዳዳሪ ነው እንደዚህ የሚለው ጌታ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሴጣን ማኅበርተኞች አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ ምን ይላል? የሚ ይሰግዱ ዘንድ ይላል። ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። አሁን ጌታ ዙያ እየተናገር ያለው ይሰግዱ ዘንድ አደርጋቸዋለሁ እያለ ያለው የሚሰገድለት አካል የቤተ ክርስቲያን አስተዳዳሪ ነው አይደለም? የሚ በጌታ ንግግር መሰረት። እንጃ ማለት እንዲህ ነው ብዬ ልመልስልክ አልችልም፣ ምክንያቱም አውዱ እንደሆነ በእግሮች ፊት ይሰግዱ ዘንድ የሚለው ጌታ መላእክቱ መልእክቱ እኮ እየተጻፈ ያለው በፊሊደልፊያ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ጻፍ ብሎ እያዘዘ ያለው ጌታ ነው አይደለ? ማንን ነው? ዮሐንስን ነው። እንዲህ ብለህ ጻፍ እያለ ያለው ። ስለዚህ ዮሐንስ እንዲህ ብሎ እየጻፈ ነው። የጌታ መልእክት ምን ይላል? በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ? እንደወደድኩ እያለ ያለው ጌታ ነው አይደል? የሚ አዎ፣ በእግሮቹ ፊት ይሰግዱ ዘንድ እያለ ያለው ጌታ ነው አይደል? አዎ። እንዲቀበሉክ ይሆናል ላውዱ ማለት ነው። ቃላት ላይ ከሆነ ክርስትናው መጽሐፍ ቅዱስ ላይ ብዙ ጥንቃቄ የሚፈልጉ ነገሮች አሉ። አሁን የግሪኩን ቃል ሄደሽ ብትመለከቺው ይሰግዱ ዘንድ የሚለው ፕሮስኪኒሲስ ነው የሚለው ቃሉ ማለት ነው። የሰማሽን ነው የሚለው ፕሮስኪኒሲስ ነው የሚለው ቃሉ የፕሮስኪኒሲስ የሚለው ቃል የግሪኩን ቃል ይደሽ ብትመለከቱ ሐዲስ ኪዳን ላይ ለክርስቶስ ኢየሱስ ራሱ ሲሰገድ ኦልሞስት ዘጠና በመቶ ለጌታችን ለኢየሱስ ራሱ ሲሰገድ የዋለው ቃል ፕሮስኪኒሲስ የሚለው ቃል ምን ለክርስቶስ ኢየሱስ ብቻ ለአብ ራሱ ኦልሞስት 80 በመቶ ለእግዚአብሔር አብ ስግደት እንደሚገባ ጌታችን አሁን ሲናገር በተለይ ዮሐንስ ወንጌል ምራፍ አራት ላይ ያሉ ክፍሎች እንደ ደስ ለአብ ራሱ ፕሮስኪኒሲስ የሚል ይግሪ ቃል አሁን ቃላት ላይ ከሆነ ትኩረት የምናደርገው አደርገው ሞስትሊ ሐሳብ ላይ ካልሆነ ነበስተቀር ፕሮስኪኒሲስ የሚለው የግሪኩ ቃል ለአብም ሲውል እንመለከታለን፣ ለጌታችን ኢየሱስ ሲውልም እንመለከታለን። አብና ወልድን ችግር የለው በቅድስት ስላሴ ውስጥ ያሉ አካላት ናቸው፣ አምልኮ የሚገባቸው። ለፍጡርም ደግሞ ይሄ ቃል ሲውል እንመለከታለን። አሁን ይሄን ቃል አይተን እኛ መጽሐፍ ቅዱሳችን እንዳንቀድም፣ ቃሉ አለ፣ መስገድ የሚለው ቃል አለ፣ ለፍጡር ሲውል ተመልክተናል። የግሪኩን ቃል ፕሮስኪኒሲስ ነው የሚለው፣ ሐሳቡ ምንድነው የሚለው ነገር ላይ ነው ትኩረት የምናደርገው። ለዛ ነው አሁን ቅድም እንዳልኩሽም አመሰግንሻለሁ ቅድስት አርሴማን አንድ ግለሰብ አመሰግንሻለሁ ብሎ በመዝሙር ቢናገር ከምን አንጻር ነው የተናገረው? ኦኬ ስለምልጃዋ ነው ወይ ምስጋና ያቀረበላት የሚለውን ነገር እንጠይቃለን። ያልኩሽ እሱ ነው። ስለምልጃዋ ከሆነ ያቀረበው በምንም ተአምር ምንም ሰት የለውም። ምንም ዘማሪውም ዘማሪው ስፔሲፊክ እስካላረገው ድረስ ማለት ነው እግዚአብሔር እንደሚያመሰግን ከሆነ ቅድስት አርሴማን እያመሰገነ ያለው እሱ ነው የማይጋጨው ሐሳቡ። ያንተ እንዴት ነው ብለህ ዘማሪውን ትጠይቀዋለህ። ኦልሬዲ፣ እኮ ያ ምስጋና አሁን ለምሳሌ እግዚአብሔር አንድ ዘማሪ ሲያመሰግን ለእግዚአብሔር እኔ ተቀብዬ ከሱ ጋር ላመሰግን እችላለሁ። ግን ያንን አምልኮ የሚቀበለው እግዚአብሔር ነው። ለቅድስት አርሴማ ያ ምስጋና ሲቀርብ እሱም ሌላ ጥያቄ ነው የሚሆነው። ነገር ግን አሁን እኔ እኔ እኔ ነው እየተቀበልኩ ምን? እኮ ነው በቃ ምንድን ነው ይሄ እኮ ህያዋን ስላሉ እኮ አሁን እኮ ምድር ላይ ያሉ ሰዎች ምን መሰጋገን ከሆነ እኔ አንተን ሳቲስፋይድ የምትሆነው ባደረክልኝ ነገር፣ አንዴ። ምስጋናውን የሚቀበለው ሰው ሳቲስፋይድ አይሆንም። ምስጋናውን የሚቀበለው ሰው አቅራቢውን ጋር ያመሰግናለሁ። ስለዚህ አንተን ሳመሰግን አይ አቅራቢው እኔ እንግዲህ ምስጋና ሳቀርብ ለሰዎች ምስጋና አቅርቤ አውቃለው ምስጋናውን የሚቀበሉ አካለም ምስጋናውን የሚያቀርበው አካለም ሳቲስፋይድ ይሆናል ባይ ዘው እኔ ማቆም ምስጋና እንግዲህ እንደዚህ ነው ለምን መሰለሽ ለምሳሌ አንቺ ብታበይኝ ብታጠጪኝ የሆነ ነገር መልካም ነገር ብታደርጊልኝ ኖሃሚን አመሰግንሻለሁ ስለሽ እኔ ራሱ ሪሊፍ ሆናል ለምን አርገሽልኝ ዝም ብልሽ አሁን ለምሳሌ እንደው ሳላመሰግንሽ አረ ላረገችልኝ ነገር እኮ ሳላመሰግናት ቀረው ብዬ ሼም ይዘኛል ራሱ አመሰግንኩሽ ግን እኔ ራሱ ሪሊፍ ዶናል ኦኬ ሜቢ ተጨማሪ ሀሳብ ካለ ያው እንግዲህ ከኔም በበለጠ ከእነ ዮሐዴ ጋር ስለሆነ ኮሚኒኬሽን ያለሽ የዋዴ ከፍተ ማሳየት ካለብም ቤት ከሆነ ካላቀም የመካነ ኢየሱስ ራሱ ከፍተ በታሳየት ጥሩ ነው። ለቅዱሳን ምስጋና እንደሚገባቸው በመጽሐፍቶቻቸው ያስቀምጡትን ራሱ ዮሐዴ ቤት ካለ እና የምትጨምሩ ማሳብ ካለ እና ምዕራፍ 48 ቁጥር 16 ላይ ያለውን ጥቅስ ላንብብልሽ አንዴና ምን ሀሳብሽን ትነግሪኛለሽ። ከክፉ ነገር ሁሉ ያዳነኝ መልአክ ይላል፣ እርሱ እነዚህን ብላቴኖች ይባርክ ይላል። የሚያድን እግዚአብሔር ነው ወይስ መልአክ? እግዚአብሔር ግን መልአኩ በዛ ሰዓት ምስጋናውን ሲቀበል ጥያቄ ያልገባሽም ወይ ያልገባችሁ መሰለኝ

አይ እንደዛ አይደለም። የኔ ጥያቄ ቃላቶች ላይ ስለሆነ ችግርሽ፣ አንድ ቃል ለቅዱሳን ስለተጠቀምነው ለእግዚአብሔር መጠቀም አለብን ለቅዱሳን መጠቀም የለብሽም የለብንም የሚል ሀሳብ ስላለሽ ነው። ለምሳሌ የሚያድን እግዚአብሔር ነው ብለን ነው ምናምነው። ነገር ግን ያዳነኝ መልአክ ተብሎ ደግሞ ዘፍጥረት ላይ ተጽፏል። እግዚአብሔርን አመስግኑ በሚል ተጽፏል መዝሙር ላይ። መዝሙር አንድ ላይ ደግሞ ቅኖችን አመስግኑ የሚል ተጽፏል። ሀብቱ ማለት ምንድነው? ማሰብ ያለብን ከቃላቱ ጀርባ ያለው ሀሳብ ምንድነው የሚለው ነው እንጂ ቃላት እምነታችንን አይገልጹም። ማብራራት አለበት። አንድ ሰው አርሴማ ሆይ ይህን ስላደረግሽልኝ አመሰግንሻለሁ ሲል፣ በምንድነው ያደረገችልን? ያው ቅዱሳን ትምህርታችን ይታወቃል። በምንድነው የሚያደርጉልን? በልመናቸው። መዝሙራችንም ቅዱሳን አደረጉልን ቢባል ከልመናቸው ውጭ ምንም ሌላ ሀሳብ የለውም ማለት ነው። ግን አደረጉልን መባል የለበትም ካልሽ፣ እሱ ትክክል አይደለም። ኦኬ፣ ቃላቶች እውነታችንን ሊሚት ሊያደርጉት አይችሉም። አዎ፣ ስለዚህ አሁን እዚህ ዘፍጥረት 48 16 ላይ ከክፉ ነገር ሁሉ የአዳነኝ መልአክ ሲል ተሳስቷል። የአዳነኝ የሚለውን ቃል መጠቀሙ ማለት ነው። ኢንቴንሽኑ ግን ምንድን ነው? እዚህ ጋር ኢንቴንሽኑ የእግዚአብሔርን ማዳን ለመልአኩ ሰጥቷል ነው ወይስ መልአኩ እግዚአብሔር ልኮት እሱን እንዳዳነው ለመግለጽ ፈልጎ ነው እግዚአብሔር ልኮት እንዳዳ ነው ለዝፈልጉ በቃ አየሽ፣ እንደዛ ነው ዋትስ ቢሃይንድ የሚለውን ነው ማሰብ ያለብን። የሚለውን ላሳየሽ ነው። ያዳነኝ የሚለውን ለመልአክ ስለተጠቀመ ብቻ እንዴት መልአክ ያድናል ይባላል? እግዚአብሔር ነው የሚያድነው ማለት አንችልም ለማለት ነው። ቀጥሉ። ጋዲ በዛ ላይ የሚሰማ አለ እዚጋ። እንደው ታውቂያለሽ፣ ዘማሪውም ግጥም ፀሐፊውም ይህን መዝሙር አድማጮችም እንዳለ ክርስቲያኖች ነን። እኛ ክርስቲያኖች ደግሞ ትምህርታችን ምን እና ምን እንደሆነ ግልጽ አድርገን የምናውቀው ነው። ቅዱሳን መላእክት እንዲሁም ደግሞ አምላክ የምን አምልኳችንም ምስጋናችን የምናቀርበው በየደረጃው እና